ጤና ይስጥልን ከኢቢሲ የሰዓቱን ዜና አርዕስተ ዜናውን በማስቀደም እንጀምራለን። የጦር ሰራዊቱን ሕገ መንግስታዊ ግንዛቤውን ለማዳበር ሙያዊ ብቃቱንና ዝግጁነቱን ለመገንባት እንደዚሁም ዘመናዊ ወታደራዊ አደረጃጀትን እንዲከተልና ግዳጁን እንዲፈጽም የተቀመጡ ግቦችን ማሳካት መቻሉን የጦር ኃይሎች ጠቅላይ ኤታማዦር ሹም ጀኔራል ሳሞራ የኑስ ገለጹ። የተባበሩት መንግስታት ድርጅት የምግብ ፕሮግራም ለሚያደርገው የምግብ ድጋፍ የ50 ሚሊዮን ዶላር የበጀት እጥረት እንዳለበት ይፋ አደረገም። አብራችሁን ሆኖ የሰዓቱን ዜና ማቀርብላችሁ ተመስገን በየነ ነኝ። መንግስት ራሱን በጥልቀት በመፈተሽ የወጣቶችን ተሳትፎና ተጠቃሚነት እንደሚያረጋግጥ ገለጸ። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት በላከው ሳምንታዊ የአቋም መግለጫ እንዳለው የኢፌዴሪ መንግስት ሀገራዊ ሁኔታውን በስፋት ገምግሞ ራሱን በጥልቀት ማደስ እንዳለበት ከወሰነባቸው ጉዳዮች አንዱ የወጣቶች ተጠቃሚነት ጉዳይ ነው። ወጣቶችን ተጠቃሚ ለማድረግ የወጡ ፖሊሲዎችና ስትራቴጂዎችን አሟጦ ከመጠቀ ከተማ አንጻር ጉርለቶች ነበሩ። በጥቃቅንና አነስተኛ ልማት እንደዚሁም በከተማና ኢንዱስትሪ ልማት ስትራቴጂዎች የተቀመጡና በተሟላ ደረጃ ወደ ስራ ያልተቀየሩ ስልቶችን በማበልፀግ ጭምር መተግበር እንደሚገባም በሰሞኑ የመንግስት ግምገማ አቋም ተይዟል። በመሆኑም የወጣቱን ተሳትፎና ተጠቃሚነት ለማስፋት መታየት ያለባቸው አማራጮች በሙሉ ይፈተሻሉ። የኢፌዴሪ መንግስት ለወጣቶች የተሻለ ተሳትፎና ተጠቃሚነት እንቅፋት የሆኑ አሰራሮችን ይፈትሻል ያርማልም። ለወጣቶች ፍትሐዊ ውድድር ችግር የሆነውን በተለያየ ስም ራሱን የሸፈነ የጥገኝነት አደጋም በቁርጠኝነት ይታገላል። መንግስት በዚህ መልኩ ክፍተቱን ገምግሞ መፍትሄውንም ለይቷል ዝግጅትም ጀምሯል ብሏል። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት በሳምንታዊ አቋም መግለጫው ከመላው ሀገሪቱ ከተውጣጡ ወጣቶች ጋርም የተደረገው ውይይት በ ሁሉም ደረጃ ተጠናክሮ ይቀጥላል ያለው መግለጫው በዋናነት ግን የመላው ሕዝብ በተለይም ደግሞ የወጣቱን ተጠቃሚነት በሚያረጋግጥ ደረጃ ራሱን በጥልቀት ይፈትሻል ብሏል። የሀገሪቱ ወጣት የመንግስት ውሳኔ ጎን በመሆን የአካባቢውን ሰላም በማስጠበቅ በስፋት በሚዘረጋው የልማት አማራጭ ራሱን ተሳታፊና ተጠቃሚ እንዲያደርግ የኢፌዴሪ መንግስት ጥሪውን ያስተላልፋል። የጦር ሰራዊቱን ህገ መንግስታዊ ግንዛቤ ለማዳበር ሙያዊ ብቃቱንና ዝግጁነቱን ለመገንባት እንደዚሁም ዘመናዊ ወታደራዊ አደረጃጀትን እንዲከተልና ግዳጁን እንዲፈጽም የተቀመጡ ግቦችን ማሳካት መቻሉን የጦር ኃይሎች ጠቅላይ ታማዦር ሹም ጀኔራል ሳሞራ የኑስ ገለጹ። በመከላከያ ሚኒስቴር በባሩድ ማዕከላዊ ዕዝ አጠቃላይ የሰራዊቱ አቅምና ዝግጁነት ላይ ያተኮረ ውይይት ተካሂዷል። ሮዛ መኮንን በመከላከያ ሚኒስቴር የባሩድ ማዕከላይ እዝ የጦር ሰራዊቱ ግዳጁን በመፈጸም በሰራዊቱ ኑሮ ማሻሻያና በማድረግ ብቃት ላይ ያተኮረ የፓናሉ ውይይት አካሂዷል። የጦር ሰራዊቱ ግዳጁን በአግባቡ ለመወጣት የሚያስችለውን መሰረት የጣሉ ስኬቶች መገኘታቸውም ተወስቷል። አጠቃላይ የግንባታ ስራዎቻችን የሰራዊቱ ሞራላዊና ስነ ልቦናዊ ዝግጁነቱ ከፍ እንዲል የላቀ ስራ ለመስራት ማንኛውም ግዳጅ ለመፈጸም ይሁን የላቀ ስራ ለመስራት የሚያመቻቸው ሁኔታ መፍጠር ተችለዋል። በመመሪያ ብቻ የሚሰራ ተቋም ለመፍጠር በተደረገው ጥረትም የጋራ አቋም መያዙ ነው የተነሳው። እንደ ተቋም አሰራርና መምሪያ ማዕከል አድርጎ ብቻ የሚንቀሳቀስ ተቋም እንዲሆን ማዕከል ተደርጎ የሚሰራ ስራ ነው። ከዚህ አንጻር ይህኛው የማስረጥ ስራ ሰፊ ስራ ተሰርተዋል። በመመሪያና በአሰራር መሄድ ይጠቅማል፣ ውጤት ያመጣል። ጠቀሜታውን በመረዳት ሁኔታ አለ። ስለዚህ ከዚህ አንጻር ትልቅ ስኬት አለ። በመከላከያ ሚኒስቴር የሰራዊቱን ኑሮ ለማሻሻል እየተሰሩ ያሉ ተግባራትም ግዳጅ የመፈጸም አቅምን የሚያጎለብቱ መሆናቸው ተጠቁሟል። ሞራላዊና ስነልቦናዊ ዝግጁነቱ የተጠበቀ እንዲሆን ይሄ ከሆነ በአንድ በኩል ለተልዕኮ የተዘጋጀ እንዲሆን ይችላል፣ በብቃት የተዘጋጀ ያደርገዋል። በሌላ በኩል ደግሞ በውጊያ ጊዜ የሚያጋጥሙ ችግሮች ለመቋቋምና ለመፍታት አቅም ይፈጥርለታል። ሰራዊቱ በሚኖርበት አካባቢ የተረጋጋ ና የተመቸ ሁኔታ እንዲኖር ከማድረግ አንጻር የተሰሩ ስራዎች እጅግ የሚደነቁና ቀጣይ ይበልጥ ውጤታማ በሆነ መልኩ ልትፈጽሙት እንደምችሉ እተማመናለሁ። ሀገሪቱ በኢኮኖሚ በማህበራዊና ፖለቲካዊ ዘርፍ ያገኘቻቸው ስኬቶችም የጦር ሰራዊቱ የማድረግ አቅሙን የሚያጎለብቱ ምክንያቶች ተደርገው ተወስደዋል። ሀገራዊ አቅምም በከፍተኛ ደረጃ እየተቀየረ እያደገ ነው የመጣው የተቋሙ አቅምም እንዲያድግ ትልቅ እንዲሆን ምቹ ሁኔታ ተፈጥረዋል። የተቋማችን የማድረግ ችሎታ የሚወስነው የሀገራችን እድገት ነው አሁን ለተሰጠውና ለሚሰጠው ግዳጅ በአጭር ጊዜ መዘጋጀትና መሰማረት የሚችል መሆን ችለዋል በአንድ ጊዜ በርካታ ግዳጆችን መወጣት የሚችል ሰራዊት መገንባት መቻሉ በፓናሉ ውይይቱ የተዳሰሰ ሲሆን ቀጣይ አቅጣጫዎችም ተቀምጠዋል በማንኛውም ጊዜ ሊሰጥ ለሚችል ግዳጅ ሁሌም ዝግጁነት ማረጋገጥ ይጠበቅበታል። ይሄ ሆኖ ሌላው ሁሉም አመራሩም ይሁን ሰራዊቱ ባለን አቅም በተመደበ ባጀት ኑሮውን በቀጣይነት የማሻሻል ስራ ትኩረት ሰጠን መምራት ያስፈልጋል። ይህ በእንዲህ እንዳለ ሰራዊቱ ሀገራዊ ግዳጁን በብቃት እንዲወጣ አጋዥ ለሆኑ የመሰረተ ልማት ግንባታዎች ትኩረት ሰጥቶ እየሰራ መሆኑን የመከላከያ ሚኒስቴር አስታወቅም። በባሩድ ማዕከላዊዝ የሰራዊቱን ኑሮ ለማሻሻል ከ240 ሚሊዮን ብር በላይ ወጪ የተደረገባቸው የመሰረተ ልማት ዝርጋታዎች ተከናውነዋል። ሮዛ መኮንን መቀለናት ሪፖርት አላት። የመከላከያ ሚኒስቴር ባሩድ ማዕከላዊዝ የሰራዊቱን ኑሮ በማሻሻል ግዳጁን በአግባቡ እንዲወጣ የሚያስችሉ የመሰረተ ልማት ግንባታዎችን አከናውኗል። ግንባታዎቹ ከሰባት መቶ በላይ የሚሆኑ የመኖሪያ፣ የቢሮ የመዝናኛ ክበብ፣ የመጸዳጃ ቤቶች፣ የክሊኒክና የሆስፒታል መሰረተ ልማቶችን ያሟሉ ናቸው። ከ240 ሚሊዮን ብር በላይም ወጪ ሆኑባቸዋል። የሰራዊት ኑሮ ለመሻሻል አንደኛ ትልቁ ትኩረት የተደረገበት የአናናር ስርአቱ መኖሪያ ቤቱ ነው። ስለዚህ መጠለያው የተሟላ እንዲሆን የተሟላ መጠለያ ብቻ ሳይሆን ስርአት ያለው ስርአት የሚያስይዝ የመደበኛ ሰራዊት አናናር እና ለስራው ምቹ እንዲሆን ለአናናሩ ምቹ እንዲሆን አንዱ ትኩረት የተደረገበት መጠለያው ነው። በግንባታው ሂደት ሰራዊቱ በጉልበቱ ትልቁን ድርሻ የተወጣ ሲሆን ያደረገው አስተዋጽኦ በገንዘብ ሲገመት ከ26 ሚሊየን ብር በላይ ነው። መጀመሪያ በግንባር ነበር የሚታወቀው ሰራዊት አሁን ደግሞ በልማት ይሄን በመሰለ ቤት በመገንባት ሌሎችን ህብረተሰቦችንም በዙሪያ በማገዝ ለይዙም ሆነ ለመንግስት ያው ብዙ ወጪዎችን አድነን ደግሞ በራሳችን ጉልበት ከግዳቻችን ጎን ለጎን ያው ብዙ ሰርተናል ማለት። ከዚህ በተጨማሪ በማዕከል በተገኘ በጀት የመከላከያ ሚኒስቴር የገነባቸው የተገጣጣሚ ቤቶች ግንባታም የሰራዊቱን ኑሮ የማሻሻል ስራ አንድ አካል ናቸው። በቀጣይነት የተሻለ የአኗኗር ዘዴ እንዲኖረው ታሳብ ተደርጎ ነው እየተሰራ ያሉ። በአጠቃላይ ወደ 78 ሚሊዮን አካባቢ ወጪ ተደርገዋል። እስካሁን በሰባተኛ ሜካናይዝድ ክፍለ ጦር ሀያ ሁለተኛ ሀያ ሶስተኛ ና በሰላሳ አንደኛ ክፍለ ጦር የተገነቡ ግንባታዎች መጠናቀቃቸውን አስመልክቶ ጉብኝት ያደረጉት የመከላከያ ሚኒስቴር ከፍተኛ የስራ ኃላፊዎች ሰራዊቱ ግዳጁን በአግባቡ እንዲወጣ ለማገዝ የኑሮ ማሻሻያ ስራዎቹ ቀጣይነት ይኖራቸዋል ብለዋል። መንግስት እንደ መንግስት የሰራዊቱን ኑሮን ለማሻሻል በወሰደው አቋም ኑሮን ለማሻሻል የሚመዘግበው በጀት እንደተጠበቀ ሆኖ በዋነኛነት ሰራዊቱ የራሱን እውቀት ጉልበቱንና የአካባቢ በሚገኙት ማቴሪያዎችን ጭምር ተጠቅሞ እጅግ ዘመናዊ የሆኑ ቤቶችን በራሱ አቅምና በራሱ እውቀት እየገነባ ያለበት ሁኔታ አለ። ኑሮና ሁኔታውን እያስተካከለ በሄደ ቁጥር ብቃቱም እያደገ ይሄዳል። ይህ ተጠናክሮ ሌሎች ምዞች ላይ የማስፋት ስራው ይቀጥላል። የሰራዊቱ ኑሮ የተሻሻለ እንዲሆን ምቹ ሁኔታ ይፈጥራል። አንደኛ ውስ ነው። ሁለተኛ ጠቀሜታው ግን ቋሚ ስርአት ነው ስታብሊሽ እያደረግን ያለን ከተለያዩ የጦር እዞች በተጋባዥነት ግንባታውን የጎበኙት እንግዶች ተሞክሮ ሊወሰድ ይገባል ነው ያሉት። አንደኛው ጥራቱ ሌላው ደግሞ ያለው ተነሳሽነትና እኛም ቢሆን በአቅማችን እንደዚህ አድርገን እንድንሰራ ጥሩ ሞራል ይሰጠኛል። ለተለያዩ አገልግሎቶች የሚውሉ የቤትና የቢሮ እንዲሁም የሕክምና ቁሳቁሶች ለሰራዊቱ እንዲሟሉ ተደርጓል። የግንባታዎቹ ቀሪ መሰረተ ልማት ስራዎች ደግሞ በቅርቡ የሚጠናቀቁ ይሆናል። ሮዛ መኮንን መቀለ። የኢፌድሪ አየር ኃይል አካዳሚ በአቪዬሽን ጥገና ልዩ ልዩ ሙያዎች ለሁለት ዓመታት ያሰለጠናቸውን የቻድ ሪፐብሊክ አየር ኃይል አባላትን አስመረቀ። የኢፌድሪ አየር ኃይል ምክትል አዛዥ ለኦፕሬሽን ብርጋዴር ጀኔራል ማአሾ ሀጎስ በዚህ ወቅት ባደረጉት ንግግር የቻድ ሪፐብሊክ አየር ኃይል አባላት በቆየታቸው ያገኙትን የአቪዬሽን ጥገና ሙያዊ አቅም በቀጣይነት በማሳደግ ለሀገራቸው የመከላከያ ተቋም ጉልህ አስተዋጽኦ እንዲያበረክቱ ጠይቀዋል። በኢትዮጵያ የጃድ ሪፐብሊክ አምባሳደር ሸሪፍ መሐመድ ዜን በበኩላቸው የአቪየሽን ስልጠናው በኤፌሪ መንግስት እና በቻድ ሪፐብሊክ መንግስት መካከል ያለውን የቆየ ግንኙነት ይበልጥ ወደ አዲስ ምዕራፍ የሚያሸጋግር ነው ብለዋል። ለኤፌሪ አየር ኃይልም ምስጋናቸውን አቅርበዋል። የአየር ኃይል አካዳሚ አዛዥ ኮሎኔል ጸጋ ያረፈ በበኩላቸው ተቋሙን ዘመናዊ የአቪየሽንና አየር መከላከል ስልጠና ማዕከል ለማድረግ ሰፊ ስራ እየተሰራ እንደሚገኝ ገልጸው ተመራቂዎች ከአካዳሚው ባገኙት እውቀት ለሀገራቸው የአቪየሽን እድገት የበኩላቸው ሚና እንደሚወጡ ያላቸውን እምነት ገልጿል ተመራቂዎቹ በሰጡት አስተያየት የቻድ ሪፐብሊክ መንግስት በሰጣቸው ድል በኢፌዴሪ አየር ኃይል አካዳሚ በመማራቸው ትልቅ የአቪዬሽን ሙያ አቅም መፍጠራቸውን መግለጻቸውን ከተቋሙ ለኢቢሲ የተላከው መረጃ ያመለክታል የፖለቲካ ፓርቲዎች የጋራ ምክር ቤት በሀገሪቱ ወቅታዊ ጉዳዮች ላይ ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር ለመወያየት እንደሚፈልጉ አስታወቁም። ምክር ቤቱ መደበኛ ጉባኤውን ባካሄደበት ወቅት እንደተገለጸው በወቅታዊ ሀገራዊ ጉዳዮች ከጠቅላይ ሚኒስትር ኃይለማርያም ጋር ለመወያየት መድረክ እንዲፈጠርላቸው ጠይቀዋል። ለዚህም በወቅታዊ የሀገሪቱ ጉዳዮች ላይ የሚያነሷቸውን ሀሳቦች በተደራጀ መልክ ለማዋቀርም ኮሚቴ አቋቁሟል። ከዚህ በተጨማሪም የፖለቲካ ፓርቲዎች የጋራ ምክር ቤት የመተዳደሪያ ደንብ በሚሻሻልበት ሁኔታ ላይም ተወያይተዋል። በተለይም የፖለቲካ ፓርቲዎች የምርጫ አዋጅ ሕግና ደንብ እንዲሁም የፖለቲካ ፓርቲዎች የምርጫ ምዝገባ አዋጅን ለማሻሻል በሚቻልበት ሁኔታ ላይ መምከራቸውን የዘገበችው ሪፖርተራችን የልቤ ማዘንጊያ ናት። የኢትዮጵያ አየር መንገድ ከኢትዮጵያ ባሻገር ለአፍሪካ ቱሪዝም እድገት የበኩሉን ድርሻ እየተወጣ መሆኑን አስታወቀ። የባህልና ቱሪዝም ሚኒስቴር ደግሞ አየር መንገዱ ለቱሪዝም እድገት የማይተካ ሚና እየተጫወተ ነው ብለዋል። ሰለሞን ጸጋዬ ዝርዝሩን አዘጋጅቷል። የኢትዮጵያን ሰንደቅ ዓላማን ግቦ በ93 ዓለም አቀፍ መዳረሻዎችና በ20 አገር ውስጥ መዳረሻዎች በአምስት አህጉሮች በመብረር የኢትዮጵያን ዕዳሴ ያስታውቃል የኢትዮጵያ አየር መንገድ አየር መንገዱ ለኢትዮጵያ የምጣኔ ሀብት እድገት ከሚያበረክተው አስተዋጽኦ በተጨማሪ የአገሪቷን ገጽታ በመገንባት ላይ ነው። አየር መንገዱ የውጭ አገራት ጎብኚዎች ወደ ኢትዮጵያ በመምጣት ሀገሪቷ ከዘርፉ ማግኘት የሚገባትን ገቢ እንድታገኝ አይነተኛ አስተዋጽኦ እየተወጣ ይገኛል። ለምሳሌ ከጃፓን የሚመጣ ቱሪስት በሁለት ሀገር፣ በሶስት ሀገር አቆራርጦ የሚመጣ ከሆነ ካለው ጊዜ አንጻር በቀጥታ የሚሄድበትን ይመርጣል። የኢትዮጵያ አየር መንገድ በቀጥታ መኖሩ ይሄ አንዱ ምርጫውን ኢትዮጵያ እንዲያደርግ ያጠናከርለታል። ምቾት አለው፣ በቀጥታ በረራ ነው። ዋጋውም ይቀንሳል በቀጥታ በሚሆንበት ጊዜ ሶ ቱሪስቶች ማምጣት ላይ ትልቅ አስተዋጽኦ አለው ማለት ነው። እንግዲህ ይሄ ሁሉም አለማችን ክፍል ስላዳረስን በአሁኑ ሰዓት ብዙ ቱሪስቶች የማምጣት አቅማል። የባህልና ቱሪዝም ሚኒስትሯ ኢንጂነር አይሻ መሀመድ በበኩላቸው የኢትዮጵያ አየር መንገድ ለቱሪዝም ዘርፍ እድገት የማይተካ ሚና እየተጫወተ ነው ብለዋል። ኢትዮጵያ አየር መንገድ ለቱሪዝም በጣም በርካታ አስተዋጽኦ ያበረክታል። ለኢትዮጵያ ብቻም አይደለም፣ ለበርካታ ሀገራት በተለይ ለአፍሪካ ሀገራት ትልቁን የቱሪስት ፍሰት እያደረገ ያለው ለሌላ ሀገራት የኢትዮጵያ አየር መንገድ እንደሆነ ነው የሚታወቀው እና ይህንን ደግሞ የሀገር ሀብት ነው፣ የሀገር አቅም ነው። ይህን አቅም ለቱሪስት ፍሰት ምን ያህል ጠቃሚ እንደሆነ እናውቃለን። እንደውም በበቂ አልተጠቀምንበት ትልቅ ሀብት መሆኑን ነው። በኢትዮጵያ የጎብኝ ቁጥር ከጊዜ ወደ ጊዜ እያደገ ቢመጣም አሁንም ከአገልግሎት አሰጣጥና መሰረተ ልማት አለመሟላት ጋር ተያይዞ ዘርፉ የሚገባውን ያህል አላደገም። ቱሪስት ማምጣት ብዙ አያስቸግርም። ትልቁ ስራና ትልቁ ተግዳሮት ሆኖ ያለው ኢትዮጵያ ውስጥ ከመጣ በኋላ የምንሰጠው መስተንግዶ ነው። እዛ ላይ በጣም ብዙ ስራ መስራት አለ። አንድ ዓለም አቀፍ ቱሪስት ሌላ ሀገሮች ሄደው የሚያገኘው የአገልግሎት ደረጃ ኢትዮጵያ ውስጥ ማግኘት መቻል አለበት። በኢትዮጵያ የቱሪዝም ዘርፉን ለማሳደግ ብሔራዊ የቱሪዝም ትራንስፎርሜሽን ምክር ቤት ተቋቁሞ ድጋፍ እየተደረገ ነው። የኢትዮጵያ አየር መንገድም የምክር ቤቱ አባል በመሆን የበኩሉን አስተዋጽኦ እያበረከተ ነው። ከውጭ የመረጃ ምንጭ ወዳገኘ ነው ዜና ነው የምናልፈው። የተባበሩት መንግስታት ድርጅት የምግብ ፕሮግራም ለሚያደርገው የምግብ ድጋፍ የ50 ሚሊዮን ዶላር የበጀት እጥረት እንዳለበት አስታወቀ። በአፍሪካና በመካከለኛው ምስራቅ ያለው ቀውስ ደግሞ ለበጀት እጥረቱ ዋነኛ ምክንያት ነው ተብሏል። ሮይተርስን ዋቢ አድርጎ ዝርዝሩን ተስፋ አባት አዘጋጅቶታል። የተባበሩት መንግስታት የምግብና የእርሻ ድርጅት ፋኦ መረጃ እንደሚያመለክተው በአሁኑ ወቅት 795 ሚሊዮን ህዝብ ለከፍተኛ የምግብ እጥረት የተጋለጠ ነው። ከዚህ ውስጥ ደግሞ 780 ሚሊዮን ያህሉ በታዳጊ ሀገራት የሚገኙ ናቸው። በታዳጊ ሀገራት ካሉ ስምንት ሰዎች አንዱም ለምግብ እጥረት የተጋለጠ ነው። በዚህ እውነታ ላይ ታዲያ በመካከለኛው ምስራቅና በአፍሪካ ያለው የእርስ በርስ ግጭት የፈጠረው ፍልሰት ለዓለም አቀፉ የምግብ ድጋፍ ፈላጊዎች ቁጥር መበራከት ምክንያት ሆኗል። የተባበሩት መንግስታት የምግብ ፕሮግራም በተለያዩ የዓለም ክፍሎች የምግብ ድጋፎችን ያደርጋል ከተለያዩ ሀገራትና ተቋማትም የገንዘብ ድጋፍ በማሰባሰብ ለፕሮግራሙ ማስፈጸሚያነት ያውላል። ከመካከለኛው ምስራቅና ከአፍሪካ ተሰደው በመጠለያዎች ያሉ ስደተኞችን ለመመገብም ከፍተኛ የገንዘብ እጥረት እንዳጋጠመው ነው ድርጅቱ ያስታወቀውም። በአፍጋኒስታን ብቻ ለሚያደርገው የምግብ ድጋፍ የ50 ሚሊዮን ዶላር እጥረት እንዳጋጠመው አስታውቋል። በካቡል ጉብኝት ያደረጉት ዋና ዳይሬክተሯ ኤርታ ሄሬን ኮዚን የገንዘብ እጥረት በእቅድ እንዳንመራ አድርጎናል ብለዋል። የ ሀምሳ ሚሊዮን ዶላር እጥረት አጋጥሞናል። ይህ ደግሞ በያዝነው እቅድ መሰረት ድጋፍ እንዳናደርግ እክል ፈጥሮብናል አሁን ከፓኪስታንና ከተለያዩ ሀገራት በርካታ ቁጥር ያለው ስደተኛ እየመጣ ነው ይህ ደግሞ ለእኛ ጭንቀትን ፈጥሮብናል ከአውሮፓውያኑ 1963 ጀምሮ በአፍጋኒስታን ድጋፍ እያደረገ የሚገኘው የአለም የምግብ ፕሮግራም ከዚህ ቀደም በነበሩት አመታት የገንዘብ እጥረት ባያጋጥመውም። አሁን ግን ፈተና ላይ ወድቋል የተለያዩ ተቋማትና መንግስታት ለፕሮግራሙ ድጋፍ ማድረግ እንዳለባቸውም ዋና ዳይሬክተሯ ኮዚን ጠይቀዋል ነገር ግን የገንዘብ እጥረቱ የተፈጠረው ከለጋሾች ችግር ሳይሆን ፍላጎት መጨመር ጋር በተያያዘ መሆኑን ጠቁመዋል። በትምህርት ቤት የሚደረገውን ምገባና ለቤተሰብ የሚሰጠውን ድጋፍ መጠን ለመቀነስ ፕሮግራሙ እንደሚገደድም አስታውቋል። በአፍጋኒስታን አርባ በመቶ የሚሆኑ የአገሪቱ ዜጎች ለምግብ እጥረት የተጋለጡ ናቸው። ዘገባው የሮይተርስ ነው።